እንደምናመሻችሁ ውድ ተመልካቾቻችን፣ ከእለቱ የቢዝነስ እና ምጣኔ ሀብት ዘገባዎች ጋር እኔ ፍራዋል ኃይሉ ነኝ። ተመልካቾቻችን፣ የዕለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። ቻይና በአፍሪካ ሀገራት ላይ የጣለችውን ታሪፍ ልታነሳ መሆኑ ተሰማ። ቻይና በ54 የአፍሪካ ሀገራት ከዚህ ቀደም ሲጣል የነበረው ታሪፍ ሙሉ በሙሉ የሚያስወግድ አዲስ የኢኮኖሚ ስምምነት ከአፍሪካ ሀገራት ጋር ልታደርግ መሆኑ ተነግሯል። ይህ የተገለጸው በቻይና ቤጂንግ እየተካሄደ በሚገኘው እና የቻይና አፍሪካ ትብብር ስብሰባ በሆነው የቻይና አፍሪካ ኢኮኖሚ አጋርነት ለጋራ ልማት ፎረም ላይ ነው። ቻይና ከቅርብ ጊዜ ወዲህ ወደ አፍሪካ ምጣኔ ሀብት ውስጥ በመግባት ከፍተኛ ድርሻ እየተወጣችና ኢኮኖሚውንም እየዘወረች እንደሆነ ይነገርላታል። ይህም በዩናይትድ ስቴትስና በምዕራባውያን ዘንድ ጥርስ ውስጥ ያስገባት እንጂ አልተወደደላትም። ነገር ግን ቻይና በአህጉሪቱ ፖለቲካ እንቅስቃሴ ውስጥ እንብዛም ስትገባ አይታይም። በዚህም የአህጉሪቱ መንግስታቶች የቻይናን እንቅስቃሴ ሲደግፉ ይስተዋላል። አሁን ደግሞ ከወደ ቻይና የተሰማው ወደ አፍሪካ የሚላኩትን ምርቶች ከታሪፍ ነጻ ልታደርግ እንደሆነ ነው የተገለጸው። የቻይና አፍሪካ ኢኮኖሚ አጋርነት ለጋራ ልማት ፎረም እንዳስታወቀው ከሆነ የቻይና ገበያ ከቀረጥ ነጻ በሆነ መልኩ ለሁሉም የአፍሪካ ሀገራት ተደራሽ የሚደረግ እድል ተፈጥሯል። ይህ ይፋ የሆነው የአፍሪካ የውጭ ጉዳይ ሚኒስትሮች ባለፈው መስከረም ወር በቻይና አፍሪካ ትብብር ፎረም የተመዘገቡ ውጤቶችና አፈጻጸሞችን ለመገምገም በቻይና ከተሰበሰቡ በኋላ ነው። ወደ ውጭ የሚላኩ ምርቶች የበለጠ የገበያ ተደራሽነትን ለማሳለጥና በቻይና አፍሪካ ኢኮኖሚያዊ ትስስር ላይ አዲስ መነቃቃትን ለመፍጠር ያለመ ውሳኔ ነው ሲሉ የቻይናው ፕሬዚዳንት ሺ ጂንፒንግ በቻይና አፍሪካ ኢኮኖሚ አጋርነት ለጋራ ልማት ፎረም ላይ ተናግረዋል። የዜሮ ታሪፍ ገበያ ቀደም ሲል ለ33 የአፍሪካ ሀገራት ብቻ ነበር የሚሰጠው። አሁን ግን ይሄ ታሪፍ ስርዓት ሙሉ ለሙሉ የአፍሪካ ሀገራትን እንደሚያካትት ተነግሯል። ቻይና አሁን የአህጉሪቱ ትልቅ የንግድ አጋር ሆናለች፣ ያለው የአፍሪካ ኒውዝ ዘገባ አጠቃላይ ቻይና ከአህጉሪቱ ጋር ያላት የንግድ ልውውጥ በ2024 ወደ 300 ቢሊዮን የአሜሪካ ዶላር መድረሱ ተገልጿል። ቻይና ንግዱን ለማሳደግ በአፍሪካ የውጭ ንግድ ላይ የሚጣሉትን ታሪፍ ሙሉ በሙሉ እንደምታነሳ ፕሬዚዳንት ዢ ተናግረዋል። እንደ ታንዛኒያ ወይም ማሊ ያሉ ሀገራቶች እንደ ደቡብ አፍሪካ ካሉ የበለጸጉ አቻዎቻቸው ሊገጥሟቸው የሚችሏቸውን ጉሉ ተግዳሮቶች በመገንዘብ ቻይና ለሀገራቱ ድጋፍ እንደምታደርግ ተገልጿል። ይህ የቤጂንግ እርምጃ በአንጻራዊነት በማደግ ላይ ያሉ ሀገራትን ሊጠቅም እንደሚችልና በሰፊ የቻይና ገበያ ተጠቃሚ እንዲሆኑ ሊረዳቸው እንደሚችል ተንታኞች ተናግረዋል። በቻይናና በአፍሪካ መካከል ያለው የንግድ ልውውጥ ከቅርብ ዓመታት ወዲህ እያደገ ቢመጣም ባለፈው ዓመት 62 ቢሊዮን ዶላር ትርፍ እንዳገኘች ተገልጿል ተገልጿል። ከአፍሪካ ወደ ቻይና የሚላኩ ምርቶች ላይ ተመጣጣኝ ጭማሪ እስካላደረግን ድረስ የንግድ ሰንሰለቱ እየተዛባ ይሄዳል ያሉት የአፍሪካ ዴቨሎፕመንት ሬማንጂ መስራች ሀና ራይደር ገልጸዋል። አክለውም የተደረገው የታሪፍ ለውጥ ንግድ ሚዛናዊ ለማድረግ እንደሚረዳ ገልጸዋል። ባለፈው አመት በቤጂንግ በተካሄደው የመሪዎች ጉባኤ ላይ ቻይና ለአፍሪካ ኢኮኖሚዎች በሶስት አመታት ውስጥ በብድር ኢንቨስትመንት 360 ቢሊዮን ዩዋን ወይም 50 ቢሊዮን ዶላር ለመስጠት ቃል መግባቷ ተገልጿል። ይህን እድል የታይዋንን ነጻነት ደግፈው የምትንቀሳቀሰው አፍሪካዊቷ ኢስዋቲኒን ግን እንደማትገኝ ተገልጿል። ቻይና በአሁኑ ወቅት ከአፍሪካ በተለይም ከዲሞክራቲክ ሪፐብሊክ ኮንጎ እና ጊኒ ብዙ ጥሬ እቃዎች እንደምታስገባ ይታወቃል በሚያዝያ ወር ፕሬዚዳንት ዶናልድ ትራምፕ ከውጭ በሚገቡ ምርቶች ላይ ከፍተኛ ታሪፍ መጣሉን በማወጅ ቀደም ብለው በነበሩ የአሜሪካ የንግድ ሸሪኮች ላይ ስጋት ፈጥረው እንደነበር ተገልጿል ከቀናት በፊት ቻይና እና ዩናይትድ ስቴትስ በእንግሊዝ ለንደን ከተማ የነበራቸውን የኢኮኖሚ ቁርሾ ለመፍታት መወያየታቸው ይታወቃል በዚህ ውይይታቸው ሁለቱ ሀገራት በአፍሪካ ውስጥ የሚደረጉትን የንግድ ጦርነት ይፈታሉ ተብሎ ቢጠበቅም ይህ የቻይና እርምጃ ደግሞ አወዛጋቢ ሆኖ ተገኝቷል ዝርዝር ዘገባውን ስናዘጋጅ ሮይተርስ፣ ቢቢሲ እና አፍሪካ ኒውስን በዋቢነት ተጠቅመናል። እስራኤል ኢራንን ማጥቃቷን ተከትሎ የዓለም የነዳጅ ዋጋ መጨመሩ ተነገረ። በመካከለኛው ምስራቅ ውጥረቱ እየጨመረ በመምጣቱና እስራኤል ኢራንን ደበደብኩ ካለች በኋላ የዓለም የነዳጅ ዋጋ መጨመሩን ቢቢሲን ጨምሮ ዓለም አቀፍ መገናኛ ሚዲያዎች እየዘገቡት ይገኛሉ። ዜናው ከወጣ ብዙም ሳይቆይ የቤንችማርክ ብሬን ክሩድ ዋጋ ከ10 በመቶ በላይ መጨመሩና ከጥር ወር ጀምሮ ከፍተኛ ደረጃ ላይ ይደርሳል ተብሏል። በኢራንና በእስራኤል መካከል ያለው ግጭት በኃይል ከበለጸገዋል አካባቢ የሚመጣ አቅርቦት ሊያስተጓጉል ይችላል ሲሉም ነጋዴዎች አሳስበዋል። የድፍድፍ ዘይት ዋጋ መኪናን ለመሙላት ከሚያስከፍለው ወጪ ጀምሮ እስከ ሱፐር ማርኬት የምግብ ዋጋ ድረስ ሁሉም ነገር ይነካል ተብሏል። በለንደን የተሸጠው ብሬን ክሩድ በበርሜል 7280 ዶላር የነበረ ሲሆን በአሜሪካ ኒሜክስ የተሸጠው ዘይት ደግሞ 7320 ዶላር ነበር ተብሏል። ሜታ በስኬል አርቲፊሻል ኢንቴሊጀንስ ላይ ከፍተኛ መዋለነዋይ ማፍሰሱን አስታወቀ። በቅርቡ ሜታ ፕላትፎርም በ14.8 ቢሊዮን ዶላር የአሜሪካ አርቲፊሻል ኢንቴሊጀንስ ጅምር ላይ 49 በመቶ ድርሻ ለማግኘት መሰማቱ ተዘግቧል። ሮይተርስ እንደዘገበው ድርድሩን የሚያውቁ ምንጮች እንደጠቆሙት የዚህ ኢንቨስትመንት ዋና ዓላማ የሜታ አዲሱ የሱፐር ኢንቴሊጀንስ ክፍልን ለመምራት ያለመ ነው ተብሏል። ሽርክናው በሜታና በስኬል አርቲፊሻል ኢንቴሊጀንስ መካከል ያለውን የንግድ ግንኙነት ለማሳ ታደግ ያለመ መሆኑን ብሉምበርግ ማስነበቡ ተመላክቷል። ስኬል ኤአይ እንደገለጸው ከኢንቨስትመንት የሚገኘው ገንዘብ ፈጠራን ለማጎልበትና ከደንበኞች ጋር ስትራቴጂካዊ ትብብር ለማጠናከር ይጠቅማል ብሏል። ኩባንያው የገቢውን የተወሰነ ክፍል ለባለ አክሲዮኖች ለማከፋፈል አቅዷል። የአርቲፊሻል ኢንቴሊጀንስ መስክ እየተሻሻለ ሲመጣ ኩባንያው ከአርቲፊሻል ኢንቴሊጀንስ ላብራቶሪዎች፣ ከተለያዩ ኮርፖሬሽኖችና ከመንግስት አካላት ጋር በመተባበር የመረጃና የቴክኖሎጂ መፍትሄዎችን ለማቅረብ ይቀላል መባሉም ተዘግቧል። የቢዝነስና መጣኒያት ዘገባዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን።